ሃያ አንድ ዓመት ሲንስ 2004 ድረስ ይህን ቤት እየሰራችበት ነበር። ጋስዋት እየሰራች በጣም ብዙ ስራ ደግሞ እኮ በጣም የሚገርመው እኔ ለምን አባቱ ግን ተንኮለኛ፣ ተንኮለኛው ብቻ ነው ሰርቫይቭ የሚያደርገው ወይ መዳን ያለም፣ ይሄ ሌባው ይህ መርዙ መርዘኛው ይሄ ሁሌ የሰውን ጉልበት የሚቀማው ምናምን፣ ትሪክ የሚሰራው ምናምን ሰርቫይቭ ያደርጋል። እኔ እና አንዳንዴ እኮ ምድር ራሱ በጣም ነው የምትገርመው። ተንኮለኛ ሁሌ ሰርቫይቭ ያደርጋል። ይሄ ምርጥ የሚባለው አዛኝ ልብ ያለው ጥሩ ልብ ያለው ይጥቅ ይሁን ፍትፍጥ ሲያደርጉት አሩ አምላክም ለምን እያየዝም እንደሚል አላውቅም። ከፈጣሪ ጋር አታጣሉኝ። እና 21 ዓመት የሰራች እቺ እናት ላችሁ። ይሄ ስቶሩ ነው። ፓርኪንጉ ከጀርባ ነው ካያችሁት። ይሄ ኢስት ዌስት አይ ዌይ እዚች ጋር ኢስት ዌስት አይ ዌይ እና ላይ ማለት ነው። ቤቱ ሸገር ገበያ ነው የሚባለ። ምንድን ነው ያደርገው? ማንም ሰው መጥቶ ዝች ጋር ቁሞ መግዛት አይችልም ቢኮዝ እዚች ጋር ፓርኪንግ የባስ መቆሚያ ነው። ትኬት ወዲያውን የሚሰጡ እዛው አካባቢ ያሉ ትኬት ይሰጣል። ማቆም አትችልም። ፍላሽ አድርገህ እራሱ ኤመርጀንሲ ሰው ምንድን ነው ያለው እዚች ጋር ከእሷ ጀርባ ጋዝ ስቴሽን አለ። በደንብ ስም፣ ከእሷ ጀርባ ጋዝ ስቴሽን አለ። ይሄ ጋዝ ስቴሽን ኦን ያደርግ የነበረው መጀመሪያ ሌላ ዜጋ ነበረ። ያ ዜጋ በነበረ ሰዓት ከዚህ ሴትዮ ጋር ምንዲል ያደርጋሉ። ኦኬ ኦኬ ሌስ ዲል እኔ ይህ ስቶር አለኝ እና እኔም ብሎ የሚመጡ አበሾች እዚህ ጋር የቆይ ፓርክ እያደረጉ በዚች በኩል ክሮስ እያደረጉ ደረጃዋን ወጥተው እቃ ይግዙና ይሂዱ። ለዛ እኔ በየወሩ ልክፈላችሁ ብላ ዲል ታደረጋለን። ኦኬ ይህማ አሪፍ ነው፣ እኛም እንጠቀማለን ብለው ለምን መኪናዎቹ ኢናውታ የሚያደረጉት ይገባሉ፣ ይወጣሉ ነው፣ ስለዚህ አይቆዩም ብለው። በዛ ዲል ለረዥም ዓመት ሰራች። ከማን ከቀድሞ ኦነሮች ጋር ለረዥም ዓመት እየከፈሉ ምናምን ሰራች ማለት እየኖረች እንግዲህ የእኛ ኦነሮች የንጋ ስቴሽን ይገዙታል ማለት ነው። ኦን ያደርጉታል፣ የኢትዮጵያን ኦን ሲያደርጉት እነዛኛዎቹ ሲሄዱ ምን ብላ ጠየቀቻቸው? ከዚህ በፊት የነበሩት ኦነሮች ለእኔ ፓርኪንግ ፓርኪንግ ያከራዩልኝ ነበረ፣ ያ ሰኖኩ ያከራዩልኝ ነበረ። ስለዚህ አሁን እናንተ ማከራዩልኝና እኔ ሱቅ ያለ ይጠቀሙ ውብላ ይህንን ነገር ማቅረብ ከዛኛ አበሻ አባቴ ምን ይላል? አይቻልም። ምን ችግር አለው? አይቻልም አሉና ያንን መንገድ አበሻው የሚተላለፍትን መዝጋት ማጠር ደረጃውን ማፍረስ፣ ደረጃውን አፈረሱባት፣ አጥሩን ዘጉባት። ስቲል የእነሱ ነው የአጥር ምናም ማለፊያው ግን ምንም የማያረጉበት ዝም ብሎ የሚገጭ ያደረጉና ምን ያረጉላቸዋል፣ ጋ ስቴሽኑ ላይ እንጀራ ጀመሩ ማለት ነው ገባቸዋል። እንጀራ ጀመሩ ማለት ነው። ያችን ሰው ባይጀምሩም ምንም ባረው ኤኒዌይስ እሱ መብታችን። ግን ምንድን ነው የሆነው? እሷ አሁን ከዛ በኋላ ፓርኪንግ ማግኘት አልቻለም። ሰው ቅባቹ ማግኘት ስላልቻለ ያው እየቀነሰባት መጣ። ማቆም አይችልም። ስለዚህ ፓርኪንግ ከሌለ ሰው ትኬት ሲያገኝ ምናምን መሸሽ ጀመረ። ማነው ያንሱቅ ከዛ በኋላ ለአንድ አመት ለሌላኛ ሲትዌሽን ውስጥ ገባች። ለአንድ አመት ከፈለች የምትችለውን ካላት ሴቪንግም ከምንም ከምንም እያለች ከዛ በኋላ መክፈል አልቻለችም። ቢኮዝ ቤቱ ሊዝ አለበት ወይም ክራይ አለበት ሬንት አለበት። ከዛ በኋላ ያንን እየከፈለች መጨረሻ ላይ ስላልቻለች አቆመች። ካቆመች በኋላ ባንኮች ወይም የዛ ባለቤቶች አልከፍልም ሳለች ከሰሷት። ወደ ኮርት ሄደ፣ ወደ ኮርት ሄደ። ኮርት ደግሞ አሁን እንድትለቅ ወስኖባታል ማለት ነው። ኮርት እንድትለቅ ወስኖባታል። ስለዚህ አሁን እያለች ያለችው በአጭር አማርኛ የኢትዮጵያ ሕዝብ ይርዳኝና፣ ገንዘብ የላትም እቃው ግን አላት። ብዙ እቃዎች አይታችኋል፣ እንዳያችሁት አላት። እና በቃ ይርዳኝ፣ የተወሰነ ወር ቤት የኢትዮጵያ ሕዝብ ይረዳ የሚከፍልልኝ፣ እቃውን ሙባርጌ መስራት ጀምራለሁ። ከዛ በኋላ እየሰራው እደራጃለሁ፣ ለሌላም ሰው ተርፋለሁ። ኤክስፔሪንሱ አለኝ እንዴት እንደሚሰራ ቃል ሁሉ ነገር ስለማቅ ያንን ብቻ ይርዳኝ ነው የምትለው። እኔም ደግሞ ስለማቃትና እዚ ሀገር እንደመጣው እኔ ራሱ በእጅ በልቻለው ሱቅ ላይ ምናምን አይዞ ነበር የምትለኝ። ምንም የሌለ ነገር የለም አባት፣ የዛ ብትሄድ የማይሸጥ ነገር የለም የማይሸጥ ነገር የለም። ግን እኔ በየቦታው ብዙ ምሰማው ነገር አለ። አሮንቲ ይሄ ነገሩ ባህላችን ሆኗል፣ የሚቆም አይመስለኝም። አሁን እሷ እንኳ እንደዛ ባይገጥማት ይህ ብዙ ቻለኝ። አንዱ አንዱን ያጠፋል። ዝም ብላ ዞሮ ዞሮ ብላችሁ በቃ አንዱ አንዱ ቢዝነስ ነው የሚገድለው እርስ በራስ እና አያወራም። ኦነር የተባለ እርስ በራስ አያወራም። እኔ እርግጠኝነት መናገር ይችላሉ፣ ሀምሳው ኦነር ቢኖር የሆነ ቦታ ሀምሳ እንደዚህ ኦን የሚያደርጉ ቢዝነስ ቢኖሩ፣ በእርግጠኝነት አርባው አያወሩም ወይ አርባ አምስቱ አያወሩም። እርስ በራስ አያወሩም። የቆሪጥ ነው የሚታያዩት የአንዱን መውደቅ አንዱ በጣም ነው እንትን የሚለው። በቃ እንደዚህ ነው። የፈለገ ነገር ለእኛ ሰው ብታረግለት የፈለ ነገር ብታረግለት ገባ ምን ይልሃል? መልሶ አንተ መክፈል ለምሳሌ እኔ አሁን እኔ አሁን እኔ ስጋ ቤቱ ጥሬ ቤቱ ቤቱን ሊዛ አረጌ ዝም ብላችሁ ስም ቤቱን ሊዛ ርጌ ለብረት ጀመ ኮንትራት ፈርሜ ምናምን ምናምን ቤቱ የእኔ አይደለም። አሁን ቤቱ የጓደኞቼ ነው። እኔ ምግቡን ነው የያዝኩት። እኔ ሀበሻ ቤት ጀምሮ ያላስተዋወቅኩለት በርቱ ያላልኩት የለም። እንደምታውቁ አንድ ሲንግል ሰው የሬስቶራንት ባለቤት በርታ ያለኝ እና ረመዳር ያለን እኔ ለዚህ እኮ ነው እግዚአብሔር አምላኬን ሁሌ የምለምነው፣ ጌታ ሆይ የኔን ጎሮሮ በሰው እጅ አታርገው፣ በአንተ እጅ አርገው ነው ምለው። ለዛ ነው አንድ ስራ አልሰራው ግልብጥ ቅጥም ለው ሶስት አራት ስራ ይዘው። ለዚህ ነው ለሌሎቻችሁም ትምህርት ነው። በተለይ ደግሞ ሀበሻውን ሀበሻውን ያማከለ ስራ ስትሰራ አንድ እንዳትሰራ። ስትወርቅ ሁሉም ጠያቂ ነው። እግዚአብሔርን የምን እያንዳንዱ ሰው ሁለት ሶስት ስራ ስራ አንድ ስራ ተተማመ አንድ ስራ ተተማመ ሁለት ሶስት ገባ እና እኔ ታዋቂ እኔ ብሆን ምን እኔ ጥሩ ነገር ነው ያደረኩ። እኔ አሁን ምንም እንዳልተናገርኳቸው ጸጥ ነው ያልኩት። ገብቷል። እኔ ነገር ላቆመው ልሰራውም ይችላሉ። ግን የገረመኝ ነገር ምንድን ነው? ብዙ ስፔን ዳርገ አሁን ስፔን ላይ አባባሌ ቤት ይዘህ ሊዝ አድርገህ ለረዥም አመት

በቃ እንደዚህ ነው። ስለዚህ ምንድን ነው በስራው ብቻ አትምጣት ዝም ብለህ ከዛ ሰላም ነው። ግን ከሱ ቀጥሎ የሆነ ስራ ከከፈት ያጠፋሃል። ደግሞ የፊት ለፊት እንዳይመስል ምሰራ ምሰማው ነገር እግዚአብሔርን ይዘገንናል። ትጠየፋላችሁ ይላል። የምሰማው ነገር አንዱ እንዴት አድርገውን ጠቀምመው የሌላውን ቤት ለማጥፋት እንደሚሰሩ፣ እንዴት ዳይሬክት አይመጡም እንዴት እንዴት የአንዳንዱ ሰማ ያደነግጣል። እንትና ነው እንደዚህ ያለው እንትና እንዲያደረገው ክቡ ምሽ ስማ እንትና እንዲህ ብሎ እንትና እንዳንትና እንትና እና አንዱን አንዱን ላይ ሊያጠፋ ቁጭ ብሎ ነው ቁጭ ብሎ ነው ያሉት። ስለዚህ ሁሌም በተለይ ፈጣሪን መለምነው ወይም እግዚአብሔርን መለመን ያለባቸው ብዬ ማስበውኔ እግዚአብሔርን ነው የምልህ። በቃ አምላክ በተለይ ልጅ ኖሯችሁ ቤተሰብ ኖሯችሁ ብታስተዳድሩት ቤተሰብ ኖሮ እግዚአብሔር በየትኛውም አጋጣሚ በቃ የእናንተ ጎሮሮ የእናንተ ሕይወት የእናንተ መውጣት መውረድ ሁሉ ነገራችሁ ከእግዚአብሔር በታች ሰው ላይ አይጣላችሁ። አምላክ ላይ ብቻ ይጣላል። ሰው ላይ የጣለቀን ቻው እንደዚህ ነው የሚጫወትብህ። እንደዚህ ማለት ነው እግዚአብሔር በቃ ሰው ላይ አይጣል። አምላክ እሱን ብቻ እንዲያደርግልጻለ። አንተ ቤተሰብ አለ ልጅ አለ ምናምን ምናምን አይሰማህም። እንድጠፋ ነው የሚያደርግህ። አንተ ብቻ ምንድን ነው አትሙት ነው አትሙት፣ እየበላህ ኑር ባ እየበላህ ኑር እንጂ አትሙት ነው። ትንሽ ከፍ ብለህ ምናምን ትንሽ የሆንሽ ነገር ከያስቅ ይፈጣፍጣል። ያንን አሁን ስላወራውም አይቀየርም። ገባ፣ ስላወራውም አይቀየርም። መጥፎ ልምድ ነው። ቃሊዴ እንደት ነሽ እንጂ እኔ አሁን ከኔ ጋር አይደለም። እኔ እንዳልኳችሁ ለዛ ነው እኔ በሁሉም ቦታ በሚችለው ነጠር ምናምን እዚህም፣ እዚያም፣ እዚያም፣ እዚያም ገንዘብ የሚያስገኝ ላይ ፎከስ፣ ትኩረት እንደዛ ማረገው የሆነ ነገር ላይ ስታደርግ ሊመቱ ይችላሉ። ገባ ግን ምን ብታጋልጥ ምን ያደርጋል አሁን አንዳንዴ እኔ የምንድነው ማሰበው እንደዛ ዊርድ የሆኑ ሰዎችን አውጥተህ ብታጋልጥ አንተ ወይም እንዲህ እንዲያረጋሉ ነውር ነው ብትል ስራም እኔ ቢዝነስ ላይ ማንም አልናገርም የእሱ ክፋት ለልጆቹ ስለሚተርፍ እሱን በድላለሁ ብለህ እሱን በድላለሁ ብለህ ልጆቹን ምትበድል ገባ

ሊባስእንት ዳላስ እውነት ነው። የትም ግባ ሀበሻ በሻ ነው አይቀየርም። ግደሌ የትም አይቀየርም። እኔ ግን እኔ እግዚአብሔርን ስለ ራሴ በድፍረት ነው ነገራችን ያለኝን ነገር በድፍረት ነው የማውራ ብታገለባብትም በዚህ ብትመጣ ምናምን እኔ ሰው እንዲሰራ አብሬ እንዳድግ ምናምን ነው በቃ መንፈሴ እንደዛ። ይሄ ምናምን ትሪክ ምናምን መስ አንተ እንድጠፋ አንተ እንድታጣ አንተ እንዲቸግር እንደዚህ ዝግዛግ ምናምን። እግዚአብሔር ደግሞ የልብህን ነው። ቶ ሚዲያው እንደዛ ብቻ ስራ አንተ ከአንተ የሚጠብቀውም በጣም ጅል አቶ ጅል ሞኛ አልሆን አልፈልግ ማለቅ ሞኛ አልሆንም። ግን አትሊስት በቃ በምትችለው መጠን ሰው ልስራ ይስራ ይብላ ይጠጣ። ምናልባ አንድ ሺህ ዓመት አትኖር ነገክር ብታል እንዲምትል የአስከውን እንዲሳት በላ እንዲህ እንዳያስከው እንዲ እንዳያስከው እንደተስገበገብ ክልትው ትላታል። እግዚአብሔር ክልት ስትስገበገብ ሌላውን ለማጥፋት በዚህ እጁ እኮ በጣም የሚገርምህ አሁን እኮ እያለለ አንዳንዱ እኮ እያለ ያለው ብሎ ታውቃለህ። እየበላ እንደዚህ እየበላ በእጁ በዚህ በጣቱ ስር የተረፈው መሬት ነው። አንድ ሰው ሲስገበቀብ እንዴት ከባህረን እየበላ በዚህ በኩል ምናምን የሚሾልኩትን የሚሾልኩትን እኮ ነው መሬት ላይ የሚርቆ። አንድ ሰው አሁን ያጣ ቢበላ እንዳትበላ፣ ለምን መሬት ይውደቅ እንዳትበላ፣ እንደዛ እንደማለት እየሰራ አሁን ካያችሁ አንድ በጣም ትልቅ ትልቅ ገቢ ያለው ሆቴል ቢኖር እዚህ አካባቢ ትንሽዬ ደግሞ አንድ እናት መታ የሆነች ሽሮዋን እየሸጠች ቡና ብታፈላ የበጣም በጣም አሪፍ ገቢ ያለው ሰውዬ ይችን ሴትዮዋ ይጠላታል። እንድጠፋ ነው የሚፈልግ ይሄ ዓለም ላይ የእኛ ሀበሻ ብቻ ባህሪ። አጠገቤ እኔን የሚመስል ነገር እንዳትኖሯ ጥፉልኝ ነው እኔ ብቻእኔ ብቻ ላጉ በስብስ ከዛ እሺ ብለ ብትለቀለት ደግሞ ምን ያደርጋል? ብቻውን ሲሆን ደግሞ ይበድላል። ለምን ብቻ ያነኝ ያለውት ብሎ በማንኛውም በሰርቪሱም በሙም በሙም አቢዝ ያደርጋል?